እንዴት ናችሁ እንኳን አደረሳችሁ ለዛሬዋ እለትና ለዛሬዋ ሰዓት ማለት ነው አሁን እንግዲህ ብዙ ሰዎች ወደ አምደው ቅዱስ ሚካኤል ገዳም እንደሚሄድ ያው ይታወቃል ታውቃላችሁ ማለት ነው ብዙ ቤተሰቦቼ ስማችሁን ሰታችሁኛል ማለት ነው በጣም የብዙ ሰው ስም ነው የያዝኩት የሚገርማችሁ ነገር እና ሰሜን አልጻፈልኝ ይሁን እንዴት ነው ምናምን ብላችሁ ሀሳብ ጭንቀት እንዳይገባችሁ ማለት ነው። እንግዲህ ሪፍሌክት ስለሚያደርግ ነው። ይኸውላችሁ በዚህ መልክ ተጽፏል ማለት ነው። ይታያችኋል። አንድ ብቻ መስሏችሁ ነው ይኸውላችሁ። በተለያየ ወረቀት ነው ያስኩት ማለት ነው። እንደዚህ ተይዟል ማለት ነው። ሌላው ላስተላልፍላችሁ የምፈልገው ሌላው ላስተላልፍላችሁ የምፈልገው ነገር ምንድን ነው እንግዲህ አሁን ሰኔ ሚካኤል ክፉዎች፣ ጠንቋዮች፣ አስማተኞች እኛ በቤታችንም ሆነ በቤተ ክርስቲያን የቅዱስ ሚካኤልን ዓመታዊ ክብረ በዓል ወይም ደግሞ በዓለ ሲመቱን ስናከብር እነሱ በሚካኤል ስም ሰውን ለማወዛገብ መንፈሳዊ ናቸው ተብለው ሰው ወደ እነሱ እንዲሄድ አያችሁ። በበዓልህ ቀን ሰነፎች ያላግጣሉ፣ ያሾፋሉ ይላልና እና በስምህ ያላግጣሉ፣ በበዓልህ ቀን ያላግጣሉ፣ ለአንተ ያለሆነውን ክብር ለሰይጣን ለጣዖት ይገብራሉ ይላልና መጽሐፍ ሰዎችን ለሰዎች መንፈሳዊ መስለው ይታዩ ዘንድ ለሰው ማሳቻ ገነትን በገነት ውስጥ ያለችውን ፍሬ ሔዋን እንድትበላት መልካም እንደሆነች እንዳሳያት ለዓይኗ መልካም ነገር አድርጎ አስመስሎ እንዳሳያት ሁሉ ሰዎች ደግሞ በዛ ተሳስተው፣ ብዙ ቦታ ስትሄዱ ጠንቋዮች ምን ያደርጋሉ? መንፈሳዊ ናቸው ተብለው ሰው አምኖ እንዲከተላቸው ሰው እንዳይጠራጠር ምን ያደርጋሉ የቅዱሳንን ስዕል በዛ ጣዖት ቤታቸው አድርገው ሰቅለው ያሳያሉ ማለት ነው ያ ምንድን ነው እንዴ እኔ እኮ ጠንቋይ መስሎ የነበር ልካ መንፈሳዊ ነው እንዴ ይሄማ ካለ እንዴ ስዕለ ቅዱሳን ካለማ በቃ መንፈሳዊ አይደለም እውነትም በቃ ከእግዚአብሔር የተሰጠ ጸጋ ሞገስ ነው ብለው ሰዎች እንዲያምኑ ሌሎችንም ይዘው እንዲመጡ ምን ያደርጋሉ ማለት ነው ከበራቸው ነው ማለት ነው አያችሁ ያንን እያሳዩ ወደ የት ይወስዳሉ ማለት ነው ወደ ሲኦልና ወደ ሞት ከተማ ወደ ሞት ጎዳና ሰውን እያሳሳቱ። በስሜ ይመጣሉ ሐሰተኞች ይነሳሉ እንዳለ ሁሉ ሐሰተኞች በተለያየ ቦታ፣ በተለያየ መንገድ፣ በተለያየ ወጥመድ ሰውን እያጠመዱ ስላሉ ማለት ነው እና በቅዱስ ሚካኤል ስም ለቅዱስ ሚካኤል አስመስሎ ለጣዖት የሚሰግዱ በዕለቱና በቅዱስ ሚካኤል ቀን ለእርኩስ መንፈስ ለሰይጣን ለዛር የሚገብሩ ሰዎች ስላሉ፣ ከነዚህ ሰዎች ከመተተኞች ከአስማተኞች በዚህ እለት ጠንቋዮች ሂደው ግብራቸውን የሚገብሩበት እለትና ቀን ነው ብያቸዋለሁ። ከዚህም በፊት በተደጋጋሚ የምናገረው እናንተን ለማንቃት ነው። እናንተ እንድትነቁ ነው። እናንተ ግንዛቤ እንዲኖራችሁ ነው። ያልሰማው እንዲሰማው ጭምር ነው ማለት ነው። ስለዚህ በቅዱስ ሚካኤል ቀን ሰዎች ለሰይጣን ይገብራሉ። ወደኛ መተት ይልካሉ፣ ያድሳሉ። ተመልከቱ እና በዚህ ዕለት የተዋሃዶ ልጆች ሁላችሁም ሁላችሁም ይህን መልእክት የምትሰሙ በዕለቱ በቅዱስ ሚካኤል እለት፣ ሰኔ 12 በበዓለ ሲመቱ እለት ተንበርክካችሁ በስዕሉ ፊት ሻማ አብርታችሁ፣ የተቻላችሁን ዝክርም ዘክራችሁ፣ ዳቦም አዘጋጅታችሁ ቀዝቃዛ ውሃ፣ ሰው የተቻለውን አዘጋጅቶ በዚህ ዕለት ስዕለት ተሳሉ። ከዚህ ከሚሰማው ከሚታየው፣ ርኩስ መንፈስ ከሚወረውረው ፍላጻ ከሚያጠምደው ወጥመድ፣ ከተመከረው የጠላት ምክር፣ እኔ ከማላውቀው ጠላቴ ከሸመቀው፣ አንተ ከምታውቀው ሁሉ አድነኝ፣ ለምስክርነት አብቃኝ፣ አሳልፈኝ፣ አሻግረኝ እያላችሁ ጸልዩ፣ ተሳሉ። ሌላው ተንበርክካችሁ በዛሬው በዛ እለት ማለት ነው፣ የሚካኤል እለት በደንብ መቁጠሪያ ያላችሁ በመቁጠሪያ፣ መቁጠሪያ የሌላችሁ ደግሞ በተለያየ ቦታ ሁናችሁ ቤተክርስቲያን የሌለ ጧፍ፣ ዕጣን፣ መቁጠሪያ የሌለበት፣ ጸበል የሌለበት፣ ቤተክርስቲያን የሌለበት የሚኖሩ ሰዎች ወገኖቻችን፣ የምትኖሩ ሰዎች ወገኖቻችን፣ ቀበቶም ቢሆን ገዝታችሁ ማለት ነው፣ ቀበቶም ቢሆን ገዝታችሁ ባለፈው አሳየቻችኋለሁኝ። ሲባጎ ገመድ፣ የሲባጎ ገመድ በወፍራሙ እንደዚህ የሚገመድ አለ፣ የሚገመድ አለ። እሱን ገዝታችሁ፣ እሱን ገዝታችሁ ቆርጣችሁ መቀጥቀጥ ትችላላችሁ። ባርካችሁ ማለት ነው፣ ባርካችሁት፣ ስመ እግዚአብሔርን ጠርታችሁበት፣ ጸሎት አድርጋችሁበት መቀጥቀጥና መንበርከክ መስገድ አለባችሁ። የአምልኮ ስግደት ማለት ነው። የግዝት በዓል ስለሆነ የምን ስግደት ነው የምንሰግደው? የአምልኮ ስግደት። የአምልኮ ስግደት ለማን ነው? ለእግዚአብሔር ነው ማለት ነው። የጸጋ ስግደት ለቅዱሳን ነው። ስለዚህ የአምልኮት ስግደት እየሰገዳችሁ እየቀጠቀጣችሁ ምን ማድረግ አለባችሁ? የዛን ዕለት ታድሶ ወደ እናንተ የሚገባ እናንተ ሳታውቁት በስራችሁ ላይ እያላችሁ፣ ብቻ በሆነ ነገር ላይ ሆናችሁ እናንተ ሳታውቁት መንፈሱ ይገባል። ከዛ በኋላ ምን ይላል ማለት ነው? ያበላሻል። ህይወታችን፣ እድላችንን፣ እሰር፣ አፍዝ፣ አደንዝዝ ከስራ አፈናቅል ከትዳር አፈናቅል አእምሮ ስለብ ተብሎ የተላከ በተለያየ መንገድ ለተለያየ ዓላማ የተላከ እርኩስ መንፈስ አጋንንት በህይወታችን በኑሯችን እንዳይቆጣጠረን ተንበርክተን እየቀጠቀጥን በስላሴ ስም በስላሴ ስልጣን በቅዱሳን በጻድቃን ስም እያልን እየቀጠቀጥንና እየሰገድን ምን ማለት አለብን? መቃወምና ማሳፈር መቻል አለብን። በዚህ ዕለት ቅዱስ ሚካኤል ድንቅ ነገር ያደርግላቸዋል። እመኑኝ፣ ድንቅ ነገር ለምስክርነት እመጣላችሁ። ለምስክርነት ትመጣላችሁ። ጸልዩ፣ ስገዱ፣ በዚህ ቀን ማለት ነው። እጅ እንዳትሰጡ፣ ባላችሁና በማንኛውም ሰዓትና ቦታ ሆናችሁ መቀጥቀጥ እንኳን ባይመቻችሁ ስሙን እየጠራችሁ ቅዱስ ሚካኤል ሆይ ድረስልን እያላችሁ እየቀጠቀጣችሁ እየሰገዳችሁ ተንበርክካችሁ ሌሊቱን ተኝታችሁ እንዳታድሩ፣ ቀኑንም እጅ ሰታችሁ እንዳትውሉ እየጸለያችሁ እየሰገዳችሁ ለቅዱስ ሚካኤል ለምስክርነት አብቃኝ። በጭንቀት ውስጥ ያላችሁ፣ በሀዘን ውስጥ ያላችሁ፣ በእስራት ውስጥ ያላችሁ የተዋህዶ ልጆች ጸልዩ ስገዱ። በዚህ ቀን ቅዱስ ሚካኤል ድንቅ ድንቅ ተአምርን ያደርጋል ያደረገበትም ቀን ነው። እንደገና ደግሞ በዓለ ሲመቱ ነው። ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ የተሾመበት እለትና ቀን ነው። መቼ? ሰኔ አስራ ሁለት ቀን ማለት ነው። ከመላእክት ሁሉ አለቃና የዋህ ጠባቂ፣ ፈጥኖ ደራሽ፣ መልሱ በዕለት የሆነ ቅዱስ ሚካኤል በዓለ ሲመቱ ተከብሮ ይውላል። በዚህ ቀን ብዙ ቅዱሳን ስሙን የጠሩ ሰዎች ሁሉ በአማላጅነቱ የታመኑ የዳኑበት ቀን ነው። እነ ባሕራን ከሞት ያመለጡበት ሞታቸው የሞታቸው ደብዳቤ ወደ ሰርግ የተቀየረበት የሞት ቀጠሯቸው የሞት ጉድጓድ ተደፍኖ የሞት ወጥመድ ተሰብሮ የጠላት ምክሩ ተሽሮ ቅዱስ ሚካኤል ሞቱን ወደ ሕይወትና ወደ ደስታ፣ ወደ ሰርግ የቀየረበት እለትና ቀን ነው። ስለዚህ ዛሬ እኔና እናንተ ሞት የታሰበላችሁ፣ መተት የተላከባችሁ፣ የሚላከባችሁ ሕይወታችሁ ምስቅልቅል እንዲል የታቀደላቸው የታቀደባቸው ሰዎች ከዚህ ምስቅልቅል ህይወትና ከጠላት ምክርና ከሞት ከተማ ከሞት ደብዳቤ የሞቱን ደብዳቤ እንዲቀይርልን እንዲቀይርላችሁ በዚህ ዕለት ተሳሉ፣ ተንበርከኩ። ሁላችሁም ሙስሊም ክርስቲያን የለም፣ ሁላችሁም ማለት ነው፣ የቅዱስ ሚካኤልን ምልጃ የምታምኑ ማለት ነው፣ ሁላችሁም የምታምኑበት የምታምኑበት ማለት ነው። ምክንያቱም ብዙ እህት ወንድሞቼ በሌላ ሃይማኖት በእስልምናውም ውስጥ ሆነው የመላእክትን ምልጃ የሚያምኑ አሉ። ቅዱስ ሚካኤል ያማልደናል፣ ይጠብቀናል ብለው የሚያምኑ ስላሉ ማለት ነው። ይሄን እንደፍሬ ልናገር የቻልኩት ማለት ነው፣ ምክንያቱም ምስክርነታቸውን እየሰጡ ያሉ የሚሰጡ ልጆች ስላሉ ማለት ነው። ስለዚህ ቅዱስ ሚካኤል ያሻግራቸዋል፣ ያድነናል፣ ይጠብቀናል። ቅዱስ ሚካኤል ሰኔ አስራ ሁለት እንግዲህ እንደነገርኳችሁ በዓለ ሲመቱ ነው። በዚህ እለት ብትችሉ ብትችሉ በዓሉን አክብራችሁ በዓሉን አክብራችሁ ብትውሉ የምትችሉ ማለት ነው። ሁላችሁንም ማለት አይደለም። ምክንያቱም በሰው ትዕዛዝ ውስጥ በሰው ተቀጥራችሁ፣ ወይም ደግሞ በአለቃ ተቀጥራችሁ የምትኖሩ የግላችሁ ስራ ያላችሁ ብታርፉበት ወይም ደግሞ ብታከብሩ ማትችሉ ደግሞ እየሰራችሁ በውስጣችሁ እያሰባችሁ ያችን እለት በእውነት ድንቅ ነገር ያደርጋል ቅዱስ ሚካኤል። በላይ በራማ በሶስተኛው አለመ መላእክት ወይም ደግሞ በሶስተኛው ሰማይ ላይ የተሾመ በእዮር በራማ አልኩኛ በእዮር ከተማ ላይ በሶስተኛው ሰማይ በእዮር ላይ የተሾመበት የተሾመበት እለትና ቀን ነው። እነ ቅድስት አፎሚያን ባሏ አስተራኒቆስ ይባላል። ደጋግ የነበሩ ባልና ሚስት ወይም ባለትዳሮች ነበሩ። ቅዱስ ሚካኤልን ይዘክሩ ስለነበረ ባሏ አስተራኒቆስ በሞት በተለየ ጊዜ ቅዱስ ሚካኤል አፎሚያን ይጠብቃት ነበረ። አያችሁ፣ ከኃጢአት ከበደል ይጠብቃት ነበረ። ሰይጣን ደግሞ ያንን ቅድስናዋን ለማርከስ አግቢ እያለ ብዙ ሰዎች አሁን በዝሙት ይፈተናሉ። የዝሙት መንፈስ ይላክባቸዋል። ለምን ሲባል የዝሙት መንፈስ የሚላከው ሰው ያለውን ጸጋ ከእግዚአብሔር ጋር ያለውን የጸሎት መስመር ለማቋረጥ የጸሎት መስመራችንን፣ የቅድስና መስመራችንን ለማቋረጥ የምን ይልካሉ? የዝሙት መንፈስ ይልካሉ ማለት ነው። የዝሙት መንፈስ ይልካሉ ቅድስናችንን ለመንጠቅ ማለት ነው። በዛ በኩል ለመጣል ማለት ነው። በሌላው አንችል አልችል ሲሉ የዝሙት መንፈስ ይልኮና ሰዎች በዝሙት እንዲወድቁ ዝሙት እንዲያስቡት እያደረጉ ከቅድስና ሕይወታችን እስቲል ነው። ጸሎት ላይ ቆማችሁ በጸሎታችሁ ሰዓት አእምሯችሁ ላይ ሊያመላልሰው ይችላል። ያ የተላከው እርኩስ መንፈስ ማለት ነው፣ ተገብሮለት የተላከው ያ ዳቢሎስና ስራው ማለት ነው። አያችሁ። ስለዚህ በዛን ሰዓት እናንተ እየቀጠቀጣችሁና እየሰገዳችሁ ይህንን እርኩስ መንፈስ አጋንንት ምን ማለት አለባችሁ? መገሰጥና ማዋረድ መቻል አለባችሁ ማለት ነው። አያችሁ። በአእምሯችሁ ውስጥ የሚያመላልሰውን የክፋትና የጥፋት ምድራዊና ኃጢአታዊ ሀሳብ ሲያመጣባችሁ እየቀጠቀጣችሁ የመራቢያ አካል ላይ ተቀምጦ ህልመሌሊት ወይም ደግሞ የዝሙት መንፈስ ሆኖ እንዳትጠመቁ ጸሎት እንዳታደርጉ፣ ህሊናችሁ ነፃነት እንዳይሰማው የሚያደርግ እርኩስ መንፈስን እየቀጠቀጣችሁ መላ አካላታችሁን እየቀጠቀጣችሁ በስመ ስላሴ በቅዱስ ሚካኤል ስም እያላችሁ ይሄንን እርኩስ መንፈስ እንድትቃወሙት መልዕክቴን ለማስተላለፍ ነው የመጣሁት። የተዋህዶ ልጆች በዚህ እለት ስማችሁን ስመ ክርስትናችሁን መባችሁን የሰጣችሁ ሁሉ ይኸው እንግዲህ ቦታው ላይ ይሄዳል፣ ጸሎት ይደረግላቸዋል። ነገር ግን እዛ ቦታ ላይ ጸሎት አስደርጊያለሁ ብላችሁ ዝም ብላችሁ ቁጭ ብላችሁ የሚሆነውን ነገር ብቻ መጠባበቅ ሳይሆን የተዋህዱ ልጆች፣ የደሞ ፍሬዎች፣ እናንተም ደግሞ እግዚአብሔር ከእኛ ድርሻ ይፈልጋል እኮ። ነጻ ፍቃድ የሰጠን አምላክ ስለሆነ ላድንህ ትወዳለህ ልትድን ትወዳለህ ልትድኝ ትወዳልሽ እያል ፍቃድ ይጠይቃል ማለት ነው። እኛ ደግሞ ምንድን ነው? ጌታ ሆይ አድነን እያልን ምን ማለት አለብን? መጠየቅ መቻል አለብን። አያችሁ? መጠየቅ መቻል አለብን። ጌታ ሆይ አድነኝ፣ ከስራቴ ፍታኝ እንዳትሰሩ እንዳትጸልዩ የተደረጋችሁ ለጸሎት ስትቆሙ አዚም፣ የአዚም መንፈስ የድብርት መንቀል፣ የእንቅልፍ ሸክም እያመጣ አእምሯችሁ ውስጥ የሚያሳድር የሚያስቀምጥ እርኩስ መንፈስ አጋርን እንዲታሰርላችሁ በጸሎት በስግደት ንስሐ በመግባት ምን ማለት አለብን ማለት ነው። ይህንን እርኩስ መንፈስ ማስወገድ መቻል አለብን ማለት ነው በጾም በጸሎት። አሁን የጾም ወራት ነው። አሁን የንስሐ ወራት ነው። ስለዚህ ቀንና ቀጠሮ አያስፈልገውም ማለት ነው። ለመዳን በዚህ ቀን በዛ ሰዓት ብለን ለራሳችን ምክንያት እየሰጠን የመዳን ጊዜያችንን የበረከት ጊዜያችንን ማሳለፍና ማዘገይት የለብንም ማለት ነው። ዛሬ ነው የመዳን ቀን ነው። ዛሬ የመዳን ቀን ነው። ዛሬ የመመለስ ቀን ነው። ዛሬ የትምህርት ቀን ነው። ዛሬ የእግዚአብሔርን ቃል የምንሰማበት ዛሬ ሕይወታችንን ሊባርክልን ክርስቶስ ደጃችን ላይ በራችን ላይ የልቦናችን በር ላይ ቁሞ የእያንኳኳ ያለበት ቀንና ሰዓት ስለሆነ ልብ አድርገን እንስማ፣ ከልባችን ሆነን የእግዚአብሔርን ቸርነት እንጠብቀው። አንዳንድ ሰው ጸሎት አድርጌያለሁ፣ ሳንቲም መለክ አይደለም ቁም ነገሩ፣ የተዋህዶ ልጆች፣ እሱ እንዳለ ሆኖ ምግባርን ከሃይማኖት ሃይማኖትን ከምግባር ጋር ማዋሃድና ማጋመድ መቻል አለብን ማለት ነው እንጂ እዛ ቦታ ላይ ጸሎት አስደርጌያለሁኝ አስይዣለሁኝ ብሎ ቁጭ ብሎ የሚተኛ ከሆነ የሚቀመጥ ከሆነ ይሄ ኪሳራ ነው የሚሆነው ማለት ነው፣ የተዋህዶ ልጆች። ስለዚህ እናንተ ሁላችሁም ይህንን መልእክት የምትሰሙ አምደው ቅዱስ ሚካኤል ጠላታችሁን አመድ ያድርግላችሁ። ተሳሉ፣ ጸልዩ። በለቱ እንደነገርኳችሁ እዛ ጸሎት በሚደረግበት ሰዓትና ጊዜ እለትና ቀን እናንተም ደግሞ በርትታችሁ ዋሉ። ቅዱስ ሚካኤል በያለንበት በያላችሁበት ሰላማችሁን ያብዛላችሁ፣ ጥያቄያችሁን ይመልስላችሁ፣ በሰላም ወጥታችሁ በሰላም እንድትገቡ፣ የሰራችሁት እንዲባረክ ኑሯችሁ ሁሉ የሰላም እና የደስታ እንዲሆን የፍቅር እንዲሆንላችሁ። ፍቅር ያጣ ትዳር አለ። በአሁን ሰዓት ፍቅር ያጣ ሰው አለ። በመስሪያ ቤቱ ሰላም ያጣ፣ በመስሪያ ቤቱ የተጨነቀ፣ በየመስሪያ ቤቱ ያለ ችግር ያለ ጭንቀት የሚገርማቸው ነገር በጣም ብዙ ሰዎች ታስረዋል። ከዚህ እስራት ቅዱስ ሚካኤል እንዲፈታን የባህራንን የሞቱን ደብዳቤ ወደ ህይወትና ወደ ደስታ ወደ በረከት የቀየርክ ቅዱስ ሚካኤል ዛሬም የኔና የእናንተን የእኔን የቤተሰቤን ህይወት ቀይርልኝ። እየሰራ በረከት የሌለው አለ። እየኖረ ፍቅር የሌለው አለ። እየኖረ ግን እየጠፋ ያለ ትውልድ አለ። ለእርኩስ መንፈስ ለጣዖት የተገበረ ትውልድ አለ። ስለዚህ ከዛ ከሞት ከተማ ያስመልጠን ዘንድ የሞታችን ደብዳቤ ቅዱስ ሚካኤል ይቀደው ዘንድ ወደ ንስሐ ጎዳና ይመልሰን ዘንድ እኔና እናንተ ይሄንን መልእክት መስማት አለብን። እንደነገርኳችሁ ምን ያስፈልገናል ብያቸዋለሁ። በጸሎታችን መዝጊያና መጨረሻ ላይ ወይም ደግሞ መነሻም ሆነ መጨረሻ ላይ ይሄንን እየቀጠቀጠን ታሰር እያልን እርኩስ መንፈስ አጋንንት ወደና ወደ እናንተ ቢላክ እንኳን አምደው ቅዱስ ሚካኤል ይሰርህ እያላችሁ እንዲታሰር ማዘዝ መቻል አለባችሁ ማለት ነው። አለበለዚያ እንደነገርኳቸው እኔ ሁሌ እምላችሁ ነገር ምንድን ነው? ዝም ብላችሁ አሁን ነጠላ ለብሳችሁ ጸሎት ቤታችሁ ጸሎት ብታደርሱ መጽሐፋችሁን ግልጥ ስታደርጉት ክፍት ስታደርጉት፣ እሱም አእምሯችሁ ውስጥ የእሱን የሀሳብ ሸክም ይከፍትና አዚም፣ ድብርት፣ እንቅልፍ፣ ማዛጋት እያመጣ ማትፈልጉት በዛን ሰዓት ማሰብ የማትፈልጉትን ሀሳብ እያመጣ ያሰናክላችኋል፣ በሀሳብ ይወስዳችኋል። ስለዚህ ይሄንን እርኩስ መንፈስ አጋንንት የእናንተ ሀሳብ አይደለም። ይሄንን በውስጣችሁ ሆኖ የሚያደርግ ይህንን ሀሳብ የሚያመጣ እርኩስ መንፈስ እንደሆነ ማወቅና መረዳት መቻል አለባቸው። አብዛኛውን ሰው የተማረውም ያልተማረውም እየተሸወደ ያለው በቃ ይሄንን እርኩስ መንፈስ ስንገስጽ ለምን ትገስጻላችሁ የሚሉት የሚሉ ሰዎች አሉ። አያችሁ ገና እነሱ እውቀት እንጂ ህይወት አላገኙም ማለት ነው። ስለዚህ ህይወትን ለማገኘት እውቀት አያጸድቅም። በነገራችን ላይ እውቀት ነው አሁን እያመጻደቀ ያለው ሰውን ማለት ነው። ተምሮ አላውቋል ስንለው እንዳላዋቂ ሆኖ ታገኙታላችሁ። አጋንንት ለምን ይገሰጻል? አጋንንት ለምን ትገስጻላችሁ? አጋንንት ለምን ትጠራላችሁ? እያሉ ዝም ብለው ጊዛቸውን እያባከኑ ሚጸልየውን ሊጸል እያሰበውን ሁሉ የሚያሰናክሉ በጣም ብዙ ሰዎች አሉ። ተምረዋል እኮ የምትውላቸው ናቸው። በጣም በመንፈሳዊ ህይወት በጣም ተራቀው በጣም እንዴ በጣም እኮ የሚገርማቸው ነገር በጣም ትልቅ ልህቀት ላይ ደርሰው እኮ ልህቀት ላይ ደርሰው ሊቅ ሆነው ግን ስለመንፈስና ስለስራው ስለ ወይም ደግሞ የሰው ልጅ እንዴት መጸለይ እንዳለበት እንዴት እስኪ እንደው አሁን እንደው በእግዚአብሔር እንዱ ቤተ በአውደ ምረት ላይ በቀን ስንት ጊዜ መጸለይ እንዳለብን እንዴት መስገድ እንዳለብን ተምራችሁ ታውቃላችሁ? እንዴ አሁን ጉባኤ ላይ የተለያየ ነገር መጽሐፍ ቅዱስ ጥቅሱንና ምዕራፉን ብቻ ጠቅሶ ሊወርድ ይችላል። ግን አሁን ስለ መናፍስት ውጊያ ስለ ጣዖት የሚያመጣው የሚያደርሰው በትውልድ ላይ የሚያመክነው ምክነትና ወይም ደግሞ ውድቀት፣ ሞት፣ ጥፋት ያስተማራቸዋል። አንድ ካሴት ያወጣል። በዚህ ከድሮ እስከ ዘንድሮ ስትመለከቱ የለም። አሁን ከዛ ጀምሮ የሌለ ከበፊት ጀምሮ ይህ ትምህርት ስለማይሰጡ ስላልተሰጠ ዛሬ አሁን እኛ ተነስተን ትንሽ ጭላንጭላይተን ገና እኮ ያልተማር ነው። በጣም ብዙ ነገር አለ። ያላውቅ ነው። በጣም ብዙ ነገር አለ። ይቺ እኮ በጣም እኮ ትንሽ ናት እኮ አሁን ይቺን በአቅማችን ይችን ስንተነፍስ ስንናገር፣ ለዛ ነው አሁን የቃላት በረዶ ድንጋይ የሚወረወርብን ውግዘት የሚደርስብን ከትንሽ እስከ ትልቅ። በጣም ይገርማል። ደግሞ ከራስ ጓደኛ ነው የሚጀምረው፣ ከራስ ማለት ነው በዙሪያችን ካሉ ሰዎች ነው የሚጀምረው፣ ማለት ነው። እንግዲህ እናንተ የደረሰባችሁ ታውቃላችሁ። ደግሞ አንቺ ምንድነሽ እየተባለ ይህን የመያዝ አቅም አለሽ፣ ስልጣን አለሽ፣ ይህን የመያዝ ብቃቱ አለሽ ምናምን ተብሎ ሞራል የሚነካ ምናምን በቃ። እና እናንተ የተዋህዶ ልጆች የነቃችሁ ንቁ፣ በደንብ ንቁ፣ እንንቃ፣ እንታገል፣ የሚታገለልን ጥላታችንን ለማሸነፍ ከዛ ከስራት ውስጥ ለመፈታት ወገኖች ከስራታችን ውስጥ ለመፈጥ ለመውጣት የእስር ቤቱን ሰብረን ለመውጣት ነፃ ለመውጣት ትውልዱን በኛ ስር የሚመጣውን ትውልድ እንኳን ለማዳን ዛሬ እኛ መስዋዕት መክፈል፣ ዋጋ መክፈል፣ ይሄንን የመጣውን ተቃውሞውን ለመጋፈጥ ራሳችንን ማዘጋጀት በመንፈሳዊ ዝግጅት ያስፈልገናል ማለት ነው። ወደኋላ ካገኘነው በረከት ሊመጣ ካለው ድህነትና ሰላም እንዳንርቅ ራሳችንን እናንቃ፣ ራሳችንን እናብቃ። ይሄ የሚገኘው በምንድነው? አሁንም ብያቸዋሉ፣ በጾም እና በጸሎት በስግደት ንሳ በመግባት ብያቸዋሉ። እና ቅዱስ ሚካኤል ከእናንተ ጋር ይሁን። ቅዱስ ሚካኤል በያለንበት በያላችሁበት ጠላታችንን ይጣልልን በሳት ፍላጻ፣ በሳት ሰይፍ እየቆረጠ ይጣልልን። የተዋህዶ ልጆች በጸሎታችሁ እኔንም አስቡኝ። እንግዲህ ቅዱስ ሚካኤል እንደነገርኳችሁ አመታዊ ክብረ በዓሉ ነው። በዓለ ሲመቱ ነው። በጣም የተደራረበ ትልቅ በዓል ነው ማለት ነው። አንደኛ በዓለ ሲመቱ ነው ብያቸዋለ። ሁለተኛ ባህራንን ከሞት ወደ ህይወት ሞቱን ወደ ሰርግ የቀየረ ውርደቱን ወደ ክብር መናቁን ወደ ክብር የቀየረበት ቀን ነው። እንዲሁም ደግሞ የአፎመያን ነፍስ የታደገበት፣ አጋንንትን ያሳፈረበት። ተመልከቱ፣ ቅዱስ ሚካኤል በዛ ዕለት በዕለተ ቀኑ አጋንንት በሰራዊት መልክ በሽማግሌ መልክ እየተመሰለ በተለያየ ጊዜና በተለያየ ሰዓት ወደ እሷ እየመጣ ለምንድን ነው የማታገቢው? ባልሽ ከሞተ እኮ ሴት ልጅ ክብሯ የምትከበረው በባል ነው፣ እና አንቺ ብቻሽን እንድትኖሪ አግባብ አይደለም እያለ ይሰብካት ነበር። አሁን እኛ በስውር ነው እሱ፣ ግን እሷ በጋህር ነበረ ታየው የነበረው። ይሄ ምንድን ነው? የጸሎት ብቃት ነው። ያንን ለማየት የበቃችው ማለት ነው። በጋሃድ መጥቶ በአይን እያየችው ከፊት ለፊቱ ቁማ፣ የጸሎት ኃይል ቅዱስ ሚካኤልን በምልጃዋ ዋስ ጠበቃ አድርጋ ስዕሉን ይዛ በማስተዋልና በጥበብ ያንን እርኩስ መንፈስ አሳፍራ መልሰዋለች። አሳፍራ ማለት ነው፣ አሳፍራ አዋርዳ፣ ቅዱስ ሚካኤል ስለረዳት ማለት ነው። ቅዱስ ሚካኤል ስለረዳት። ስለዚህ ቅዱስ ሚካኤል ዛሬም እኔና እናንተን እንዲረዳን በየቦታው የሐሰት ክስ ያለባችሁ፣ ግፍ የደረሰባችሁ፣ በግፍ የምትንገላቱ፣ በተለያየ ቦታና ሁኔታ ሆናችሁ በጭንቀትና በሐዘን ውስጥ ሆናችሁ የተቸገራችሁ፣ ያዘናችሁ፣ የታመማችሁ፣ በጭንቀት ውስጥ ያላችሁ፣ በሕመም በድዌ ውስጥ ያላችሁ፣ በእርኩስ መንፈስ፣ በደፍተራ በሸኪ መተት፣ በጥንቆላ፣ በአውደ ነገስት፣ በስርማሽ፣ በቀጠል፣ በጣሽ ታስራችሁ ተስራትብትብራችሁ ያላችሁ እህት ወንድሞች፣ እናት አባቶች፣ ወገኖቼ፣ የተዋህዶ ልጆች እንዲሁም ይህንን ትምህርት ይጠቅመኛል ብላችሁ የምትሰሙ ሁሉ በዚህ እምነትም ሆናችሁ ከዚህ እምነትም ውጭ ሆናችሁ ይህንን ትምህርት የምትከታተሉ ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል እያላችሁ ጸልዩ። ምን እያላችሁ ጸልዩ? አስምሩበት። አምላከ አምደው ቅዱስ ሚካኤል ድረስልኝ፣ ለምስክርነት አብቃኝ በሉት። አምላክ አምደው ቅዱስ ሚካኤል አምላክ አምደው ቅዱስ ሚካኤል፣ ታምርህን ሰምቻለሁ፣ ምስክርነትን ሰምቻለሁ፣ አይቻለሁኝ። ለነሱ የደረስ የደረስክ አምደው ቅዱስ ሚካኤል ለኔም ድረስልኝ፣ ለምስክርነት አብቃኝ እያላችሁ ጸልዩ። ቅዱስ ሚካኤል አባቴን አምነዋለሁ፣ ዋስጠበቃዬ ነው። ያደርግላችኋል፣ ያደርግላችኋል። በንጹህ ልብ ሁናችሁ ያለ ምንም ጥርጥር ለምኑት፣ ለምስክርነት ትመጣላችሁ። ምክንያቱም ብዙ ሰዎች እንዲህ ብለህ ጸልዩ፣ ብለህ አምላክ አምደው ቅዱስ ሚካኤል ብለህ አምላክ አምደው ቅዱስ ሚካኤል ብላችሁ ጸልዩ፣ ባልከው መሰረት እንዲህ ብዬ ታሪኬ ተቀይሯል። አሁን ሰሞኑን እንኳን ራሱ ብዙ ሰዎች እንደዛ ብለውኛል። ይኸው ቅዱስ ሚካኤልን ብዬ የምነገራችሁ ማለት ነው። አምላክ አምደው ቅዱስ ሚካኤል ድረስልኝ ብላችሁ ጸልዩ፣ ባልከው መሰረት ጸልዬ የዛኑ ቀን ተደርጎልኛል። ያ የዛኑ ቀን ይሄንን ስጠራ ይሄንን ስም ስጠራ እኔ ላይ የሆነ ነገር ምልክታይ ነበር፣ ሰውነቴ ላይ አያችሁ፣ የሆነ የሚወርና የሚደነግጥ አካል እንዳለ ይሰማኝ ነበር። ከግር ጥፍሬ እስከራስ ፀጉሬ ይወረኝ ነበር አሉ። የሚገርማችሁ ነገር እና ድንቅ ነው፣ ድንቅ ያደርጋል ቅዱስ ሚካኤል። የቅዱስ ሚካኤል ምልጃና ጥበቃ ከሁላችን ጋር ይሁንልን። ቤተሰቦቼ፣ በዚህ ዕለት በዚህ ወራት እንግዲህ ትጉና ጸልዩ ጸልዩ ሳታቋርጡ ጸልዩ ጀምራችሁ አታቋርጡ ጀምራችሁ አታቋርጡ ነው የምላችሁ። ክርስትናን መጨረስ ነው እንጂ መጀመር ብቻ አይደለም ብዙ ሰዎች ክርስትናን ይጀምራሉ ግን የጨረሰው የጨረሱ ወይም ደግሞ ለመጨረስ ያልታደሉ ብዙዎች እንዳሉ ሁሉ እኛም ደግሞ የጀመርነውን የጸሎት መርሃ ግብራችንን እስከ እልፈተ ሕይወታችን ድረስ በጾም በጸሎት፣ በቅድስና ወይም በንጽህና በንስሐ ማለት ነው እየታጠብን እስከ ሞት ድረስ የታመንን እንድንሆን የእሱ ቅዱስ ፍቃድ ይሆንልን። አምደው ቅዱስ ሚካኤል ከሁላችን ጋር ይሆንልን። ለምስክርነት ያብቃችሁ። እንደነገርኳችሁ መቁጠሪያ ያስፈልጋችኋል ብያቸዋለኝ። ጧፍ ያላችሁ በጧፍ የሌላችሁ እንደዚሁ በገመድ ገምዳችሁ የሲባጎ ገመድ ብያቸዋለኝ። ጸልዩ፣ ቀጥቅጡ። ለውጥ ታያላችሁ። ትድናላችሁ፣ እንድናለን። ከስራታችሁ ትፈታላችሁ፣ እንፈታለን። ምንም ጥርጥር የለውም። ግን ጽኑ ጽኑ። እንግዲህ ለሁሉም ጊዜና ሰዓት አለው። የምንድንበት የምንፈታንበት ጊዜና ሰዓት አለው። የተወሰነ ጊዜ ሶስት ወር ጸልያለሁ፣ ሶስት ወር ሰግጃለሁ፣ ስድስት ወር ዓመት ምናምን ትላላችሁ። እንዲ ቀና አለው እግዚአብሔር። እስከ መጨረሻ የጸና ይድናል። ብዙ የተፈተነ ሰው ብዙ ክብር ያገኛል፣ ብዙ ጸጋ ያገኛል፣ ብዙ ስጦታ፣ ብዙ ሰላም ይሰጠዋል። ብዙ የተፈተነ ሰው ማለት ነው። ብዙ የተፈተነ ሰው። ስለዚህ በፈተናችን ውስጥ ትልቅ ክብርና በብዙ ፈተና ውስጥ ብዙ በረከት እንዳለ ብዙ ጸጋ እንደሚሰጣችሁ አምናችሁ ስገዱ፣ ጸልዩ። ሰላም እግዚአብሔር ይብዛላችሁ። ቪዲዮን ላይክ ሸር አድርጉት፣ ላልደረሰው አድርሱት። ሰላም እግዚአብሔር ይብዛላችሁ። ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁኝ። ሰላም ሁኑልኝ።